ወጣ ወጡም ሰርጉም ምኑም ምኑም አለቀቀንም። ደህና ናችሁ እናንተ? ደህና ነሽ? ደህና ነኝ። ደህና ነኝ። አፈለግታሽ እራሱ እንደው የልጅነትሽ ነው። አልጠፋም። እንደው ይጠፋል ያለኝ ከነር ነው። እሱስ አንተ ደህና ነህ? እናትህ እኮ ነግረውኝ እንደውም ያ ፈረሱ ጠፋህ አሉ ፈረሱ ጠፋሁ ብለህ እናትህ ነግረኝ እንደው ለመ እረሳለሁ። አዎ አ

እንዲ እንገጠመኝ ነው አሁን ያገጣጠመን። እውነቴን ነው እንትንም እንዳት በህልሜ ሳይሽ ነው ያደረኩት። እኔ ልሙት እኔ ልሙት፣ በህልሜ በህልሜ ይመስለኛል። አብረን ቆይ ለመሞቱ ምን አንተና እኔ ሚስት መሰለህ

ምን ምን እህትሽ ማለት አይደለችም። እንዲው ይህትሽን እንዲው የእህቴ አብሮ አደግ ባል እንዲህ ዝም ብሎ ሰለጣፋ ምን አረገ ነው ምን አረገ ነው? ደፋ ቀና ብሎ ጎጆን የሚያቀና ከተማ ሰዶ እሷን ተዝናኝ ብሎ ተጓ ተልጆቿ ላይ ወስዶ ቀላቅሎ ትንሽ እስኪ ተዝናኝ የሚል ባል በዚህ ጊዜ እንዲህ ምን አለ ተይ እንጂ ንንደ እንደምን ምን ስማ ስም ላጠፋ፣ የለም እዚያ ተበላዩ ተቀመጥኩ። ምን እንዲሁ አርፎ ቢቀመጥ ሰውን ሀገር ይወጣል፣ ሸሸት ይላል እኮ ሰው እንዳያየው። እዚህ አማቶቹ ስፍራ ተቀምጦ ውስጡንስ ምላስ የሚያስበላ ምን ምን ቀጠፈው? አይቼ ምን አለ፣ መቀነት ያዞርች፣ መቀነት ያዞርች እኮ አትቀረው። ያልኳት እኔ እንግዲህ እንደው አሁን እኔ እንደው አሁን ነገር አለኝ፣ ግን ሴት ሲመጣልኝ እንደው ይጐርፍልኛል። ሴት እውነቴን ነው ሴት ይጐርፍልኛል። ግን ሲመጣ ሰበብ ሳመጣ ምን ስል ስጥል ምን ስል ለካ በአንቺ ልቤን እንደው ልቤን ጠቅ እምታደርገኝ እምትወጋኝ ጦር የተሳለባት ሴት አይኗ ጦር ይሆን ያልኩ፣ ግን አይንሽ ጦር ያንቺ ያንቺ ብቻ ነው እ ያገሩ እንደው ፍልቅልቅ ነው ደግሞ እንደው ጥርሰሽ ፍላድ ይረረብ ይበል ስምሽን አልነበረ

ቆይ መጣ፣ አንተን አናግራለሁ አናግራለሁ። ቀደም እመጣለሁ፣ እነግርሻለሁ። ምን አንተ ግን እንደው አታፍር? ምን የቀድሞ ሚስትህን ፈታ፣ አሁን የሀገራችንን ሴቶች እንደዚህ እያሳደድክ ጨረስክ። አሁን ደግሞ ይባስ ተብሎ የኔ በምን አሰው መጣል ምን አላወኩም ብቻ ያንሰሆን ጊዜ እንደው እንደው ለምን ተብሎ ዘመዴ ናት። እንዲእእን እሷ የሀገራችንን ሴቶች አርፈው እንዲቀመጡ በሰላም እንዲኖሩ በህግጋቱ እንዲያገቡ ማት ነው።

የኔ አደም በላይነህ የኔ ውድ ብለው እኮ ነው እንትን የሚሉኝ እንጂ እኔም እኮ ነገር የለም። አሁን እሷንም ቢሆን ሻይ ጋቢ ጌር እንደዚህ ምን አለብ? ስሚን አታጥፎ ግድ የለም ቶ ውሰዳ፣ ግድ የለም ሌላ ያላጣም ችግር የለውም። ስ ስለአገባ ነው ቁም ነገር ከዚህ ጋር ግን እንዳላ ከዚህ በኋላ

እንዴት ገና እግሯ ወቶ እንደው ሁለት ሰንበት ሳይሞላት እንዴት ያለ ጉር ነው? ዋ አንተ ያለ ነው። አሁን እንደው እስከ እንደ ገና በአስራ አራት አመቷ ሻይ ልጋብዘሽ እያለ ሲወስዳት እኮ ነው እሷ መልሽ መምጣት እኮ ያለ መስመር

ዓመት መንፈቅ ይጠብቅ የለም፣ እንዴት? አንተ ምኑን ምኑን ሆነ፣ ሰዓቱን ይዘኸው ነው እንዲሁ። ምኑን ፍጅት ለቆብህ ነው እንዴ? 15 ቀን ሳይሞላት ሁለት ሰንበት ሳታደርግ እንደረንግር ያለብህ ምንድን ነው? ማን አባትህ ህጅ በላት አለ እንዴ? ራስህን ማታዝዝበት ራስህን ማትቆጣጠር እንዴ? የፈላህው ተሆን ካንተ ምን ታረግ ነው የሰድድኬሰውን ይሏት፣ እንግዲህ ይሰሙኛል። ሰሙኝ ከሆነ ያዳምጠኝ። በል እስኪ ተናግር፣ ምንድን ነው እ አትሂጂ፣ ተይው፣ ትዳርሽ ይበልጣል። ባለበት ምን እንዲያቆመች ምን ነይ እንዲያላት አላውቅም።

ጉድህ እንዳፈላ በምን ተሳሳቱ፣ ትልቅ ሴትዮ እንዳታስብለኝ እኔ ነው

አ አንተ ነህ እኮ አንተ ነህ እንደማዝጁ ጥርስ ዳያኛ ወዲ በታተንከው ትዳርክን አንተ ነህ። በቃ አይ፣ አራት ቦምብ መግዛቴ ነው። አይ፣ በማይገባ ነገር መጡ። አረ እስተባል፣ እንግዲህ ዋ! ብዳር ማፍረስ ቀልድ አካፍላችሁ ንብረት ለመውሰድ ነው እንጂ ምን ተስፋ ንብረት የሚገኝ